በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ሰባት በዚህች ቀን ለአባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈም። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገር ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድሪያ ሀገር ላይ ይዘው ሊቀጳጳስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምዕመን አንስታሲዮስ የሚባል ንጉስ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ለቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ዲሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለመለወጥ፣ ያለ መለያየትና ያለመጨመር አንዲት ባሕርይ አለችው። አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳትም ሁሉ ተለያይተው የነበሩ ህዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብት የአንድ ባሕሪ ህልውና ስለ ወልደ እግዚአብሔርም ያለመለያየት ያለመቀላቀልና ያለመለወጥ ሁለት አይደለ። የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘም። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሳው ሥጋ ስለ እኛ መከራ እንደ ተቀበለ እናውቃለን እኮን። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የህይወት መንገድ ናት አለ አባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት በአንጾኪያ አገርም ሰበከባት ስለ ቀናች ሃይማኖትም በመካከላቸው ሰላም ፍቅርና ስምምነት ሆነ ይህም አባት ህዝቡ ህዝቡን እያሰማረ አስራ አንድ ዓመት ኑሮ ከዚህ ዓለም በሰላም አረፈ ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እል ዘሞቃ ርእሶ እስከ ታሃርየ ለተጰጵሶ ለዋህድ አምላክ እንዘይሰይልሶ ቃለ መዳን ነቢቦ ወመጻፈ ሕግ ደሪሶ ለፈጣሪሁ ወሃበ ወመጣ ነፍሶ። በዚህች ዕለት የማርያና የማርታ ወንድም ጻድቁ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስን በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለም። ሐዋርያትም በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስ ነሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም አርባ ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአልዛር ኤጲስቆጶሰ ዘተሰይመ ረቡዓ መዋይለ ድኅረ በመቃብር ተሐትመ ኢየሱስ ክርስቶስ ድርሃን ሰዓቶ ቀደመ ምስለ ምውታን እስካያነሶ ዳግመ በዛቲ ዕለት አይረፈ ኖመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ስምንት በዚህች ቀን አባ ጌርሎስና አርባ አምስቱ ልጆች በሰማይትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስቅና የያዕቆብ መታሰቢያቸው ነው። በዚህች ምለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። በዚህች ምለት የቅዱስ የጲፋኒዎስ ስጋ ወደ ቆጶስ አገር ደረሰ። በዚህች ምለት የአባ ስንጣ ሰማይ አጋቦስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት አርካን ሰማያታት ደናገል፣ መነኮሳት፣ አባው ቀደምትም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዘአቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱ ከዘልፈ ለላነብብ ተወከብተ ንዴተ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውክፈ መላቡ ውላን ዘተርፈ